ዴማ ሆፕ ሶስተኛ ሳይቱ የሆነውን ዴማ ሆፕ ዳውንታውን በቦሌ ከአለምነሽ ፕላዛ ጎን ላውንች አርገናል። ሽያጭ ቢውልዲንጉ ወይም ደግሞ ፕሮጀክታችን ጂፕላስ 24 ሲሆን ከግራውንድ እስከ ስድስተኛ የንግድ ስቆች ወይም ደግሞ ሞል የሚሆን ሲሆን ከስምንተኛ ፍሎር ጀምሮ በተለያዩ የካሬ አማራጮች ከባለ አንድ እስከ ባለ አራት የሚሆኑ የመኖሪያ አፓርታማዎችን እናገኛለን ማለት ነው። አንድ መቶ ካሬ ላይ ያረፈ ቴራስ አለው ለው ጂም አለው የመዋኛ ገንዳም አለው። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልኩኝ ከፋሲካ በዓል ጋር ተያይዞ ዴማ ሆፕ ሪል ስቴት አዲስ ሳይት ለሽያጭ አውጥቷል። እዚህ ሳይታቸውም ላይ እንግዲህ በዓሉን አስመልክቶ ለአጭር ጊዜ ብቻ የሚቆይ ዲስካውንት አውጥተዋል። ስለዚህ ውስጥ ገብቼ ተጨማሪ መረጃንም እጠይቅ ይሆናል። እኔ ነሀሚ ነኝ። ቻናላችን ኑሮ በሸገር ነው። አብራችን ቆዩ። ሰላም፣ ቤቴ ደረሰሽ። በዓል በዓል ይመስላል። እንዴት ነሽ? እንኳን በደህና ቆየሽ። አመሰግናለሁ። እኔ እንግዲህ አንቺንና ዴማ ሆፕን በደንብ ነው የማውቃችሁ። ነገር ግን እስኪ ለተመልካቾች ራስሽንና ድርጅታችሁን አስታውቂልኝ። ለማታውቁኝ፣ እኔ ቤተልሄም የምባላለው የዴማ ሆፕ እስቴት የሽያጭ አማካሪ ነኝ። ዛሬ እንግዲህ ናሆሚ በቤታችን የተገኘሽበት ትልቁ ምክንያት አዲሱን ሳይታችንን ለሽያጭ ያቀረብንበት ቀን ስለሆነ ነው። በዚሁ አጋጣሚ ለመላው ኢትዮጵያ ሕዝብ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ነው እወዳለሁ። በጣም እናመሰግናለን ቤትዬ። እንግዲህ እንደገለጽሽው የፋሲካ በዓልን ምክንያት በማድረግ ዴማሆፕ አዲስ ሳይት ላውንች እንዳደረገ ሰምቼ የእሱን መረጃ ለመጠየቅ ነው የመጣሁት። ና እስቲ ስለሱ በደንብ ቡናችን እየጠጣን ስለ አዲሱ ሳይታችን ያለውን መረጃ እነግርሻለሁ። ደስ ይለኛል። ሴሪሞኒ በጣም ነው የሚያምሩ በነገርሽ ላይ አደለ? ቆንጆ ቡና ነው። አመሰግናለሁ። ስለዚህ ስለአዲሱ ሳይታችን ያለውን መረጃ ለመንገር ያህል ዴማ ሆፕ ሶስተኛ ሳይቱ የሆነውን ዴማ ሆፕ ዳውንታውን በቦሌ ከአለምንሽ ፕላዛ ጎን ላውንች አይታችን ከዚህ በፊት ከነበሩት ከሰራናቸው ናቸው ፕሮጀክቶች በጣም ግዙፉና ትልቁ ነው። ዴማ ሆፕንም በደንብ በይፋ እንዲታወቅበት ያደርጋል ብን ያሰብነው ፕሮጀክታችን ነው። በአጠቃላይ ቢውልዲንጉ ወይም ደግሞ ፕሮጀክታችን ጂጂ ፕላስ 24 ሲሆን ሶስት ቤዝመንቶች ያሉት በጣም ግዙፍ ፕሮጀክት ነው። ሜክስድ አፓርትመንት ነው የሚሆነው። ሞል እና አፓርታማ አንድ ላይ ያለው ነው የሚሆነው። በአጠቃላይ የቢልዲንግ ስፋት 1300 ካሪ ላይ ያረፈ ሲሆን፣ ህንፃው ደግሞ 1100 ካሪ ላይ አርፏል። እሺ ቤትዬ፣ እንግዲህ ሎኬሽኑም አለምነሽ ፕላዛ ቦሌ ነው ያልሽኝ አጠገቡ አይደለ? ቁልፍ የሚባል ቦታ ላይ ነው ያለው። ምን ምን አይነት የካሬ አማራጭ እንዲሁም ደግሞ የመኝታ አማራጮች ሳሉት? እሺ፣ የካሬ አማራጮቹ ለመኖሪያ አፓርታማዎቹ የሚሆነው ከባለ አንድ መኝታ እስከ ባለ አራት መኝታ አለ። በካሬ አማራጭም ለባለ አራት መኝታ ከ217 ካሬ እንደዚሁም ለባለ ለባለሶስት መኝታ ደግሞ 171 መቶ ሰባና ና መቶ ስልሳ አንድ ካሬ የሆኑ የካሬ አማራጮችን ዘንመጥተናል ለባለ ሁለት መኝታ አፓርታማዎች ደግሞ መቶ ሰላሳ ሁለት ካሬ መቶ ሀያ አንድ ካሬና እንደዚሁም ደግሞ መቶ አስራ ስድስት ካሬ ካሬ አማራጮችን ዘን ቀርበናል ለባለ አንድ መኝታ ፈላጊዎች ደግሞ በ75 ካሪ እና በ92 ካሪ አማራጮች ይዘን ቀርበናል። በጣም አሪፍ ነው። ባለ አንድ ጀምሮ ባለ ሁለትም ባለ ሶስትም ባለ አራት መኝታ መኖሩ ለደንበኞቻችሁ እንግዲህ አማራጭን ያበዛል ብዬ አስባለሁ። በጣም አሪፍ ነገር ነው። ለሱቆች ውስጥ ምን አይነት አማራጮች አዘጋጅታቸዋል? እንዳልሽዋ እንጂ ሞል ነው የሚሆነው። በጣም ግዙፍ ፕሮጀክት ነው። ስለዚህ በተለያየ ካሪ አማራጭ የተለያዩ ሱቆችን አቅርበናል። እንዲሁም እንዳልኩሽ ቦታው በጣም ሴንተር ነው። ቦሌ አለምነሽ ፕላዛ ጎን ነው የሚገኘው። ስለዚህ ለሁሉም ኤሪያ ዎኪንግ ዲስታንስ ላይ ነው ያለው፣ የሀይማኖት ተቋማት፣ ለእምነት ቦታዎች፣ ለተለያዩ ኮመርሻል ቦታዎች በጣም ሴንተር የሆነ ቦታ ነው እና ሱቆችን የሚፈልጉ ደንበኞቻችንን እንኳን ደሳላችሁ ማለት እንፈልጋለን። በዋና ወይም ደግሞ በቦሌ ዩኒቨርስቲ በሆነው አለምነሽ ፕላዛ ጎን ትልቅ ሞል ይዘን ይቀርበናል። እሺ እንግዲህ ህንፃው ምን ምን አይነት አሚኒቲዎችን ወይም ደግሞ የጋራ መገልገያዎችን ያሟላል? እሺ እንግዲህ እነሆሜ ከዚህ በፊት በነበሩን ፕሮጀክቶቻችን ላይ የነበሩን አሚኒቲዎች እያሳደግን ይሄድ ነው፣ በመጀመሪያ ፕሮጀክታችን፣ ከዛ በሚቀጥለው፣ አሁን ደግሞ በሶስተኛው ፕሮጀክታችን ላይ ቅድም እንደነገርኩሽ፣ አዲሱ ሳይታችን ጂ ፕላስ 24 ነው። ብዙ አሚኒቲዎችን በውስጡ አካቶ የያዘ ነው። እንደነገርኩሽ የፓርኪንግ ችግር እንዳይኖር በጣም ትልልቅ ሶስት ቤዝመንቶች አሉን። ከዛ በተጨማሪ ሶስት ሊፍቶች አሉን። የራሱ የሆነ ትልቅ የከርሰ ምድር ውሃ ያለው ስታንድ ባይ ጄኔሬተር ያለው እነዚህን ሁሉ ኢንክሉድ ያደረገ ነው። ከዚህ በተጨማሪ ደግሞ በቴራሳችን ላይ ጂምና ስፓን አገልግሎትን ለነዋሪዎቻችን በነፃ የምናቀርብበት እንዲሁም ደግሞ ትልቅ የመዋኛ ገንዳ የያዘ ቴራስ ይኖረናል ማለት ነው። ነዋሪዎቻችን የተለያየ ፕሮግራሞችን ማዘጋጀት ሲፈልጉ የሚገለገሉበት ትልቅ የሆነ ቴራስ ይኖረዋል። እሱም ውስጥ ጅምና ስፓን እንደዚሁም ደግሞ የመዋኛ ገንዳን የሚያጠቃልል ይሆናል። ከዚህኛው በተጨማሪ ደግሞ ለፔንት ሀውሶቹ ለብቻቸው የራሳቸው የሆነ የመዋኛ ገንዳ ይኖራቸዋል ማለት ነው። እሺ ቤትዬ፣ ወደ አከፋፈል ሂደታችሁ ልውሰድሽ እና ፕሮግረስ ቤዝድ ነው ወይስ ታይም ቤዝድ የሆነ የአከፋፈል ሂደት ነው የምትጠቀሙት? በጣም ጥሩ ጥያቄ። እንግዲህ የእኛ ፕሮጀክት አከፋፈል ሂደቱም የሆነው ፕሮግረስ ቤዝድ ነው። ያ ማለት ከስተምሮቻችን የሰራ ነውን ስራ እያዩን በሂደት የሚከፍሉን ነው የሚሆነው። ስለዚህ ቅድመ ክፍያው 15 ፐርሰንት ብቻ ነው የሚሆነው። ሌላውን የሰራ ነው እያዩ ነው የሚከፍሉን። ይህን ፕሮጀክት ድልቨር የምናደርግበት ታይም 24 ወራቶች ወይም ደግሞ ሁለት ዓመት ነው የሚሆነው። ስለዚህ በሁለት ዓመት ውስጥ ሚክስድ ዩዝ የሆነ ሞልና የመኖሪያ አፓርታማዎችን አጠቃሎ የሚይዝ በጣም ሀይ ኤንድ የሆነ ሌክዥሪ የሆነ አፓርታማ እናስረክባለን ማለት ነው። ከዚህ በተጨማሪ ያሉትን ደግሞ ኢንፎርሜሽኖች ቢሮ ቁጭ ብለን ዲቴል እናወራበታለን። ከዚህ በፊት ምንድነው የሰራ ነው፣ አሁን ላይ ምን እየሰራ፣ እንደገና ደግሞ ለዚህ ለአዲሱ ሳይት ምን አይነት ፕሮግረስ ላይ ነው ያለው ምንድናው ያለው ተጨማሪ ኢንፎርሜሽን የሚለውን ቢሮ ውስጥ ቁጭ ብላ ቀሩትን ያላወራንባቸውን ነገሮች ቢሮ ሄደን እናውራቸው ደስ ይለኛል። እሺ ቤት ይሄ እዛ ጋ እንግዲህ እየተጫወትን ስለ አዲሱ ፕሮጀክታችሁ ጀማምረሽልኝ ነበርና እስቲ አሁን ደግሞ በደምብ ዲቴል የሆነ መረጃ ነገር። እሺ ናሆሚ፣ እንግዲህ ቅድም እንደነገርኩሽ ይሄ አዲሱ ፕሮጀክታችን በቦሌ መድኃኒዓለም ስማርትሮድ ላይ ከአለምነሽ ፕላዛ ጎን በአንድ ሺ አንድ መቶ ካሬ ላይ ያረፈ ሲሆን የንግድ ሱቆችና የመኖሪያ አፓርታማዎችን አንድ ላይ የያዘ ትልቅ ግራንድ ሞላው ማለት ነው። በጣም አሪፍ ነው። አካባቢው ላይ ምን ምን አይነት ነገሮች እናገኛለን? አካባቢው ላይ እንግዲህ በቅርብ ቀት ላይ የሚገኙ የተለያዩ የንግድ ማዕከላት እንደዚሁም የተለያዩ የእምነት ተቋማቶችን ይገኛሉ። ከነዚህ ውስጥም ቦሌ መድኃኒዓለም ቤተክርስቲያን፣ እንደዚሁም ጥሩ ሴን መስኪድን፣ እንደዚሁም ደግሞ ይጎቾችን የመሳሰሉትን የእምነት ተቋማት ማግኘት እንችላለን። ከዚህ በተጨማሪ ደግሞ እንደ ኤድና ሞል፣ እንደ ሞርኒንግ ስታር ሞል እና ሌሎች ትልልቅ ሞሎችን በቅርብ ርቀት ላይ የምናገኝበት ይሆናል። ከዚህ ሌላም ትልልቅ ኢንተርናሽናል ሆቴሎች በዛ በአካባቢ ላይ የሚገኙ ነው የሆነው። በጣም አሪፍ ነው። ከዚህ በተጨማሪ ደግሞ የተለያዩ የጤና ማዕከላት እንደ ሀያት ሆስፒታል፣ የተለያዩ ትምህርት ቤቶችን ጌብተን ስኩሉን ማንሳት እንችላለን በቅርብ ርቀት ላይ የሚገኙ ተቋማት ናቸው። ከዚህ በተጨማሪ እንግዲህ ናሆሚዬ ከ60 ሺህ በላይ ታዳሚዎችን ማስተናገድ የሚችለው የአዳዋ ስታዲየም በቅርብ ርቀት ላይ የሚገኝ ስለሆነ፣ እንደዚሁም በዚህ ስታዲየም ላይ ከ20 ሺህ በላይ የመኪና ማቆሚያ ፓርኪንግ የሚኖረው ሲሆን የንግድ ሱቆችን የሚገዙ ደንበኞቻችን ከዛ የፓርኪንግ አገልግሎት ተጠቃሚ የሚሆን ይሆናል። እንዲሁም ደግሞ ብዙ ተመልካቾችን እንደ ማስተናገዱ መጠን በዚያውም ልክ የገበያ ሁኔታ እንደሚጨምር የታወቀ ነው። ስለዚህ እኛ የንግድ ሱቆችን ከነ ገበያ ሆነ ይዘን የመጣ ነው ማለት ነው። ስለዚህ በአካባቢያችን ከእምነት ተቋማት ጀምሮ ከሆቴሎች ውጭ እስከ መዝናኛ ቦታዎች በቀላሉ ማግኘት የምንችልበት ቁልፍ ቦታ ላይ ያለው ማለት ነው። በትክክል ሁሉንም ሰርቪሶችን በአጠቃላይ በቅርብ ርቀት ላይ የምናገኝበት ሎኬሽን ላይ ነው እየገነባን የምንገኘው። በጣም ቆንጆ ቦታ ነው። የዚህ የህንፃ ወለል ከፍታ ጂ ፕላስ 24 ሲሆን ሶስት ቤዝመንት የሚኖረው ይሆናል። ከግራውንድ እስከ ስድስተኛ የንግድ ሱቆች ወይም ደግሞ ሞል የሚሆን ሲሆን ከሀያ ካሬ ጀምሮ እስከሚፈልጉት የካሬ መጠን ለተለያዩ ሰርቪሶች፣ ለካፌዎች ሊሆን ይችላል፣ ለቢሮዎች ሊሆን ይችላል፣ ለፋርማሲዎች ሊሆን ይችላል ለግል ክሊኒኮች እንዲሁም ለተለያዩ አገልግሎት የሚውሉ ሱቆችን ማግኘት ይችላሉ ማለት ነው። እንግዲህ ሰባተኛው ፍሎር የዴማ ሆፕ ቢሮ የሚሆን ሲሆን ከስምንተኛ ፍሎር ጀምሮ በተለያዩ የካሬ አማራጮች ከባለ አንድ እስከ ባለ አራት የሚሆኑ የመኖሪያ አፓርታማዎችን እናገኛለን ማለት ነው። እነዚህ አፓርታማዎች ሁሉም የባልከኒ ያላቸው ኦፕን እና ክሎዝድ ኬችን ያላቸው የሰራተኛ ክፍል ከነሙሉ መታጠቢያ አክሰሰሪ ያለው ሲሆን ለሁሉም ነዋሪዎች ከበቂ በላይ የሆነ ፓርኪንግ እና የኤሌክትሪክ መኪና ቻርጅንግ ስቴሽን የሚኖራቸው ይሆናል። የነዋሪዎቹ መግቢያ ለብቻ ኢንትራንስ ያለው ሲሆን ይህ የተደረገበት ምክንያት ደግሞ ለግብይት ከሚመጡ ደንበኞች ጋር መጨናነቅ እንዳይፈጠር ለደህንነታቸው ሲባል ነው። ሌላውና ዋነኛው ነዋሪው በነጻ የሚጠቀምበት ጂም እና ስፓ እንዲሁም ደግሞ የመዋኛ ገንዳ ይኖራል ማለት ነው። ከዚህ በተጨማሪ ከወዳጅ ዘመዶቻቸው ጋር በተለያዩ ጊዜዎች ሰብሰብ ብለው ፕሮግራሞችን ለማክበር የሚጠቀሙበት ትልቅ ቴራስ ይኖረናል ማለት ነው። በጣም አሪፍ ነው። ከዚህኛው ሳይታችን በተጨማሪ ደግሞ በቦሌ 24 ብሉስካይ ሆቴል የከሱጎን የሚገኝ አንድ ሳይት አለን። ጂፕላስ ፕላስ 17 ነው። ሁለት ቤዝመንት ያለው ነው። ከዚህኛው ሳይት የሚለየው የካሬ ልዩነት ብቻ ነው ያለው። እዚህኛው ሳይታችን ላይ ካሬያቸው ተለቅ ተለቅ ያሉ ናቸው። ስለዚህ በደንበኛ ጥያቄ መሰረት አነስተኛ የካሬ አማራጭ ለሚፈልጉ ከስተመሮቻችን ይዘን የቀረብነው ፕሮዳክት ነው። ከተጀመረ ሶስት ወሮ ሆኗል። አሁን አስረኛ ፎቅ ላይ ደርሷል። በፍጥነት እየገነባ ነው ያለ ፕሮጀክት ነው። በጣም አጭር የሚባል ጊዜ ነው አሪፍ ነው። በትክክል ዲሊቨሪ ታይሙም የሚሆነው በአንድ አመት ከስድስት ወር ውስጥ ነው። እዚህ በአንድ አመት ከስድስት ወር ውስጥ ለከስተመሮች የሚረከብ ይሆናል ማለት ነው። ሙሉ ለሙሉ ተጠናቆ ማለት ነው። የሽያጭ ውላችሁ እና የአከፋፈል ሂደታችሁስ ምን ይመስላል? እንግዲህ እንደነገርኩች ናዬ ይሄኛው ሳይት ኦልሬዲ ተገንብቶ ያለቀ ሙሉ በሙሉ የተጠናቀቀ ሳይታችን ነው ሌሎቹ ሳይታችን ላይ ግን ቦሌው የሀያ አራቱ እና ዋናው የዓለምነሽ ፕላዛ ጎን ያለው ሳይታችን ላይ የተለያየ ቅድመ ክፍያ አከፋፈል ነው የሚኖረው። የሀያ አራቱ ሳይታችን ላይ ኦልሬዲ እንደነገርኩሽ አስረኛ ፎቅ ደርሷል። ፕሮግረሱም በጣም ሄዷል። ስለዚህ እሱ ላይ ለአፓርታማ ቤቶች ወይም ለመኖሪያ ቤቶቹ ቅድመ ክፍያ የሚሆነው 30 ፐርሰንት ነው። ለንግድ ሱቆቹ ግን ከ10 ፐርሰንት ቅድመ ክፍያ ጀምሮ እየሸጥ እንገኛለን። ለሱቆቹ ሲሆን ይቀንሳል ማለት ነው። ለሱቆቹ 10 ፐርሰንት ነው የምናስከፍለው። ለመኖሪያ ቤቶቹ ደግሞ ከ30 ፐርሰንት ቅድመ ክፍያ ጀምሮ እንዳከፋፈላቸው ሁኔታ የሚደረግላቸው ዲስካውንት መጠን ይኖራል ማለት ነው። ስለዚህ መቶ ፐርሰንት ለሚከፍልን ከስተመሮቻችን የ20% ዲስካውንት ይኖራል። ስለዚህ እንደተዋረዱ እንዳከፋፈላቸው የሚኖረን የዲስካውንት ዋጋ ይኖራል ማለት ነው። በጣም አሪፍ ነው። ይሄ እንግዲህ ደንበኞችን ያው ሞቲቬት ያደርጋል ብዬ አስባለሁ። በትክክል ሶስተኛው ፕሮጀክታችሁን በምን ያህል ጊዜ ለማስረከብ ነው እየሰራችሁ ያላችሁት? ሶስተኛው ሳይታችን የዲሊቨሪ ታይም የሚሆነው ሀያ አራት ወራት ወይም ደግሞ ሁለት አመት ውስጥ ተጠናቆ ለደንበኞቻችን የምናስረክብ ይሆናል። እዚህ እንደነገርኩች ከዚህ በፊት በነበረን የግንባታ ታሪክ ላይ ይሄ የሲግናሉንም የሀያ አራቱንም በምን አይነት ፍጥነት እንደገነባን ደንበኞቻችን የሚያውቁት ነው። እዚህ ምንም አይነት የዲሊቨሪ ታይም ኢሹ ሳይኖር በሁለት ዓመት ውስጥ አጠናቀን በፉል ፊኒሽ ለከስተመሮቻችን የምናስረክብ ይሆናል። በቃላችን መሰረት በሁለት ዓመት ውስጥ እናስረክባለን እያል በትክክል እሱም ደግሞ የታየ ነገር ነው። ይሄንን ሳይታችንን በጣም ሀይ ኤንድ ሌግጀሪ የሆነ አፓርታማ በሁለት ዓመት ውስጥ አጠናቀን ለከስተመሮች አቅርበናል። እንደነገርኩሽ ደግሞ ሁለተኛም ሳይታችን በጣም በፍጥነት እየተገነባ ያለ ነው። ሶስተኛውም ሳይታችን ደግሞ ኦልሬዲ አንደኛ ፎቅ ላይ ደርሷል። የቤዝመንት ስራ ጨርሰን፣ ግራውንድ ጨርሰን አንደኛ ፎቅ ላይ ደርሰናል። ስለዚህ በየን ከዚህ በኋላ እቅዳችን በየ አንድ ወሩ አራት አራት ፍሎር እየሞሉ መሄድ ነው እና አሁን እንግዲህ እዚህ ድረስ ከመጣሽ አይቀር ሳይታችንም ጎብኝተሽ ትሄጃለሽ፣ ደስ ይለኛል። አሁን እንግዲህ በዚህ አጋጣሚ ይሄ የአዲስ ሳይታችን ሞዴል ነው። ከግራውንድ እስከ ስድስተኛ የንግድ ሱቆች ወይም ደግሞ ሞል የሚሆን ሲሆን ኮሜርሻል ያልሽኝ ማለት ነው ኮሜርሻል ያልኩሽ ማለት ነው። እንግዲህ ሰባተኛው ፍሎር የዴማሆፕ ቢሮ የሚሆን ሲሆን ከስምንተኛ ፍሎር ጀምሮ በተለያዩ የካሬ አማራጮች ከባለ አንድ እስከ ባለ አራት የሚሆኑ የመኖሪያ አፓርታማዎችን እናገኛለን ማለት ነው። ከዛ ደግሞ ሀያ ሶስተኛ ላይ አራተኛ ላይ ድፕሌክስ ይኖረናል ማለት ነው። ፔንት ሀውሱ በጣም አሪፍ ሲታይ፣ እንደዚህ ሞዴሉ ራሱ በጣም ነው የሚያምረው አልቆ እስክናየው እንግዲህ በጣም በጣም እንደነገርኩሽ ጂ ፕላስ አራት ነው። በጣም ትልቅ ፕሮጀክት ነው። ከዛ በተጨማሪ የነገርኩሽ ሁለት ዋና እንዳለው ነግሬሽ አለው እዚህ ጋር ፍለፍስ ላይ የምናያት ወጣ ብላ የምናያት የፔንታውሷ ዋና ነች። ከላይ ቴራሱ ላይ አንድ ሺህ አንድ መቶ ካሬ ላይ ያረፈ ቴራስ አለው። ስፓ አለው። ጂም አለው። የመዋኛ ገንዳም አለው። ነዋሪዎች የተለያየ ፕሮግራምም ሲኖራቸው እዛው ማዘጋጀት ይችላሉ። ለተለያየ ኢቨንቶች መጠቀም የሚችሉት በጣም ትልቅ ቴራስ ነው። በጣም አሪፍ ነው። ቤት እንግዲህ እኔ እንደዚህ ሳይው ጓግቻለሁ። ሪያሊቲ ላይ ወርዶ ቦሌ ላንድማርክ ያደርገው ምንም አንጠራጠርም። የሚታ በጣም ቆንጆ ነው። እንግዲህ ናሆሚ፣ ይህ ሁለተኛው ፕሮጀክታችን ነው። በ24 ብሉ ስካይ ጎን የሚገኘው ሁለተኛ ፕሮጀክታችን ከፍታው ጂ ፕላስ 17 ሲሆን ከግራውንድ እስከ አራተኛ ድረስ የንግድ ሱቆች ናቸው የሚሆኑት። ከአምስተኛ በላይ የመኖሪያ አፓርታማዎች ሲኖሩት፣ ይሄ ሚክስድ ዩዝ አፓርታማ በሁለት ሆቴሎች እንደመገኘቱ መጠን ለኢንቨስትመንት በጣም ተመራጭ ቦታ ነው የሚሆነው። ሰፈሩም የመኖሪያ ቦታ ስለሆነ ብዙ ከስተመሮችን የሚያገኙበት ቦታ ነው የሚሆነው፣ ለንግድ ሱቅ ፈላጊዎቻችን ማለት ነው። እውነት ነው። እንግዲህ እንደማየ ከሆነ ቁልፍ ቦታ ላይ ያረፈ ስለሆነ ለመኖሪያም እንዲሁም ደግሞ ለንግድም በጣም ምቹ የሚሆን ቦታ ነው። ባለ አንድና ባለሁለት መኝታዎች አማራጮች ይኖረናል። በጣም አሪፍ ነው። በምን ያህል ጊዜ ስ ነው ለማስረከብ እየሰራችሁ ያላችሁት ምን ያህል ጊዜ ይቀረዋል? አሁን ላይ እንግዲህ እንደምታየው ነው። አሁን ከተጀመረ ሶስት ወሩ ነው። ነገር ግን ቢያንስ 11 ላይ ደርሷል። አሁን በፍጥነት እየተገነባ ያለ ፕሮጀክት ነው። ከዚህ በኋላ በአመት ከስድስት ወር የሚረከብ ይሆናል። ይህ ፕሮጀክት በጣም አሪፍ አጭር የሚባል ጊዜ ነው። ቅድመ ክፍያውስ ምን ያህል ነው? ቅድመ ክፍያው ፕሮግረሱ እንደሚሄዱ መጠን ለቤቶች የምናስከፍለው 30 ፐርሰንት ሲሆን ለሱቆቹ ግን 10 ፐርሰንት ብቻ ነው። ቅድመ ክፍያ ለሱቆቹ ይቀንሳል ማለት ነው። በጣም አሪፍ ነው። ምን ያህል የካሬ አማራጮች አሏችሁ? እንግዲህ አሁን ለንግድ ሱቆቹ ከሀያ አራት ካሬ ጀምሮ በሚፈልጉት የካሬ አማራጭ የሚኖር ሲሆን ለቤቶቹ ደግሞ ከሰባ ዘጠኝ ካሬ ጀምሮ የሚኖረ። በጣም አሪፍ ነው። እሺ ቤቲ፣ ለመግዛት የሚፈልጉ ተመልካቾቻችን እንዴት ነው ሊያገኟቸው የሚችሉት? እንግዲህ፣ ነው እኔ እነዚህ እኔ ንግድ ስቆች እና የመኖሪያ አፓርታማዎችን መግዛት የሚፈልጉ ደንበኞቻችን በ0923 58 33 36 ወይም ደግሞ በ0966 31 74 74 እየደወሉ ኮንታክት ማድረግ ይችላሉ። በጣም አሪፍ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔ ተመልካቾቼ ከዴማ ሆፕ እንዲሁም ደግሞ ከቤቲ ጋር የነበረን ቆይታ ይህንን ይመስል ነበር። እንግዲህ በመሀል ቦሌ እንዲሁም ደግሞ 24 የመኖሪያ አፓርትመንቶችንና ሱቆችን ለምትፈልጉ ተመልካቾቻችን ዴማ ሆፕ ለአጭር ጊዜ ከሚቆይ የበዓል ዲስካውንት ጋር ይዞላችሁ ስለመጣ ይህንን እድል ተጠቀሙበት። ላለው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩኝ።